አንድ ፊደል ነች ግን ትልቅ የሆነ የስነ መለኮት ሀሳብን የመቀየር አቅም አላት። ኢየሱስ ፈጣሪ አይደለም፣ ፍጡር ነው ለማለት ሙስሊሞቹ ይጠቅሱታል። የይሖዋ ምሥክሮች ደግሞ ኢየሱስ ክርስቶስ የያህዌ የመጀመሪያው ፍጥረት ነው ለማለት የሚጠቅሱት አንድ ጥቅስ አለ። የመጀመሪያው ከፍጥረት ሁሉ በፊት በኩር ነው የሚል ነው፣ ሁለተኛው ደግሞ የፍጥረት ሁሉ በኩር ነው የሚል ነው። መጽሐፍ ቅዱስ ሳትገልጡ መጽሐፍ ቅዱስን ሳታዩ ከሁለቱ ትክክለኛው የቱ ነው? አሁን ብዙ ጊዜ የይሖዋ ምሥክሮች የሚያታልሉት በዚህ ነው። የፍጥረት ሁሉ በፊት በኩር ነው እያሉ ይነግሩናል። ቃሉ ግን እንደዛ የለም። በፍጥረትና በፈጣሪ መካከል ልዩነት አለ። ከፍጥረት ሁሉ በፊት በኩር ነው ማለት ምን ማለት ነው? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ምሕረት በያላችሁበት ይብዛላችሁ። ምን ማለት ነው የተሰኘውን መርሃ ግብራችን ነው ጀምረናል። በዚህ መርሃ ግብር ላይ አንዳንድ የመጽሐፍ ቅዱስ ክፍሎችን ለመተርጎም የሚያስቸግሩ ጥያቄ የሚፈጥሩ ሀሳቦችን የምንተረጉሙበት መርሃ ግብራችን ነው። እንግዲህ ከእናንተ የተለያዩ ጥያቄዎች ይደርሱናል። እኛ ደግሞ እየመረጥን ለነዛ ጥያቄዎቻችሁ ምላሽን እንሰጣለን። ዛሬ የምናየው ጥቅስ በተለይም የይሖዋ ምሥክሮች ተብሎ የሚጠሩ ወይም ጆቫ ዊትነስ ተብሎ የሚጠሩ ሴክቶች አሉ። እነሱ ብዙ ጊዜ ኢየሱስ ክርስቶስ ፍጡር ነው የሚጠቅሱት የሚጠቅሱ ጥቅስ አለ። አንዳንዴም ደግሞ አልፎ አልፎ ሙስሊሞችም የሚጠቅሱት ጥቅስ ነው። ኢየሱስ ፈጣሪ አይደለም፣ ፍጡር ነው ለማለት ሙስሊሞቹ ይጠቅሱታል። የይሖዋ ምሥክሮች ደግሞ ኢየሱስ ክርስቶስ የያህዌ የመጀመሪያው ፍጥረት ነው ለማለት የሚጠቅሱት አንድ ጥቅስ አለ። በዚህ በቆላሲያስ መልእክት ምራፍ አንድ ቁጥር 15 ላይ የሚገኝ ቃል ነው። ቃሉን ከማንበቤ በፊት ለናንተ ለተመልካቾቼ አንድ ጥያቄ ላቅርብ። እዚህ ስክሪኑ ላይ እንደምትመለከቱት ሁለት አረፍተ ነገሮች አሉ። የመጀመሪያው ከፍጥረት ሁሉ በፊት በኩር ነው የሚል ነው። ሁለተኛው ደግሞ የፍጥረት ሁሉ በኩር ነው የሚል ነው። አሁን መጽሐፍ ቅዱስ ሳትገልጡ መጽሐፍ ቅዱስን ሳታዩ ከሁለቱ ትክክለኛው የቱ ነው የሚል ጥያቄ ማቅረብ ፈልጋለሁ። የተወሰነ ሰከንድ ልስጣችሁ፣ ቶሎ ለመመለስ አንድ አስር ሰከንድ ይበቃችኋል ብዬ አስባለሁ። የትኛው ነው ትክክል? ከፍጥረት ሁሉ በፊት በኩር ነው የሚለው ነው ወይንስ የፍጥረት ሁሉ በኩር ነው የሚለው ቃል ትክክሉ የቱ ነው? አሁን ብዙ ጊዜ መጽሐፍ ቅዱሳችን እናነባለን፣ ግን ቃላቶች ወይ ፊደላቶች አንዳንዴ ሚስ እናደርጋለንና እና እሱን የምፈትንበት ጊዜ ነው። አሁን የቱ ይመስላችኋል? እና መጽሐፍ ቅዱስ ሳታዩ ቶሎ ኮሜንት ላይ አሳውቁኝ የትኛውን የሚያረጋጋጣችሁት የመጀመሪያውን ከፍጥረት ሁሉ በፊት በኩር ነው የሚለው ነው ወይንስ ሁለተኛውን የፍጥረት ሁሉ በኩር ነው የሚለውን ቃል? እስካሁን እንደመረጣችሁት መቼም ተስፋ አደርጋለሁ። የትኛው ነው ያልመለሳችሁ ሰዎች ካላችሁ ቶሎ መልሱ። ከፍጥረት ሁሉ በፊት በኩር ነው ወይንስ ሁለተኛው የፍጥረት ሁሉ በኩር ነው የሚለው ነው? አሁን ሁለቱ ስታያቸው ተመሳሳይ ናቸው፣ ግን ሁለቱን የሚለይ አንዲት ፊደል አለች። አንዲት ፊደል አለች። ፊደል ነው ያልኳችሁ፣ አንድ ፊደል ነው ያለችው እሷ። ቲዮሎጂያችሁን ወይም ደግሞ ስነ መለኮታዊ የሆነውን አስተሳሰባችሁን ትቀይራለች። አንድ ፊደል ነች፣ ግን ትልቅ የሆነ የስነ መለኮት ሀሳብን የመቀየር አቅም አላት። ስለዚህ ከፍጥረት ሁሉ በፊት በኩር ነው ወይንስ የፍጥረት ሁሉ በፊት በኩር ነው ነው ሐዋርያው ጳውሎስ ብሎ የነገረን ብለን ብንጠይቅ መልሱ የትኛው ነው መልሱ? ከፍጥረት ሁሉ በፊት በኩር ነው የሚለው ነው። ስለዚህ መልሱ የመጀመሪያው ነው ማለት ነው። ከፍጥረት ሁሉ በፊት በኩር ነው ነው እንጂ የሚለው የፍጥረት ሁሉ በኩር ነው አይልም። እናንብቦ ቆላስይስ ምዕራፍ 1 ቁጥር 15 እንደዚህ ይላል እርሱም የማይታይ አምላክ ምሳሌ ነው የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት፣ በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው ከምን ከ ነው እንጂ የሚለው የ አይልም። አሁን ብዙ ጊዜ የይሖዋ ምሥክሮች የሚያታልሉት በዚህ ነው። የፍጥረት ሁሉ በፊት በኩር ነው እያሉ ይነግሩናል። ቃሉ ግን እንደዚ አይልም። የሚለው ምንድን ነው? ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯልና እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟ ይለናል። ከቁጥር 15 ከ16 ድረስ ያሉትን ሀሳቦች ነው ያነበብኩላችሁ። ስለዚህ የቃል እውነት ኢየሱስ ክርስቶስ የመጀመሪያው ፍጥረት ነው ይሖዋ መጀመሪያ ኢየሱስን ፈጥሮ ከዛ ኢየሱስ እኛን ፈጠረበት ለማለት ማለት ያስኬዳሉ ወይ? ጥቅስ ምንድን አያስኬድም። የይሖዋ ምሥክሮች ዶክትሪናቸው ወይም ትምህርታቸው ምንድን ነው? ቅድመ አለም ይሖዋ ፈጠረው ከዛ በርሱ በኩል እኛን ፈጠረን የሚል አስተሳሰብ አላቸው። ፈጥሮ ፈጠረበት የሚለው ከአሪዮስ የቀዱት ትምህርት እንደሆነ እናቃለን። ታሪክን ወደ ኋላ ሂደን ስናጠና ግን ሐዋርያው ጳውሎስ በዚህ በቆላስይስ መልእክቱ ምዕራፍ አንድ ላይ ኢየሱስ ክርስቶስ እውነት የመጀመሪያው ፍጥረት ነው ለማለት ነው ይህን ሐሳብ የጠቀሰው ስንል በፍጹም ጥቅሱ እንደዚህ ያስረዳል ወይ ስንል፣ በፍጹም እንደዚህ አያስረዳም። ቅድም ያልኳችሁን ነገር እንዳትረሱ፣ ሁለቱ ቃላቶች ከፍጥረቱ ሁሉ በፊት በኩር ነው የሚለው ሴንቴንስ እና የፍጥረት ሁሉ በኩር ነው የሚለው በጣም ይለያያል። ትክክለኛው ከፍጥረት ሁሉ በፊት በኩር ነው የሚለው ነው። ምን ማለት ነው የሚለውን ነገር ለማሳየት ልሞክር። አሁን ቃሉን በጥንቃቄ እንየው። ከቁጥር 13 ልጀምርላችሁ። እንደዚህ ይላል እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስሬት ወዳገኝንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። እርሱም ይላል። ተመልከቱ። እርሱም ማነው? እርሱም የተባለው ኢየሱስ የማይታይ አምላክ ምሳሌ ነው። የማይታይ አምላክ ምንድን ነው? ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት፣ በሰማይና በምድር ያሉት ሁሉ በእርሱ በማን ነው? በእርሱ የተባለው በኢየሱስ ተመልከቱ፣ በኢየሱስ በእርሱ ስንጀምር ምን ብለናል? እርሱም የማይታይ ነው ብለናል አይደል? አምላክ ምሳሌ ነው። ስለዚህ አሁን እዚህ ጋር ምን ይለናል? በእርሱ ምን ብሏል ተፈጥሯልና ከፍጥረት ሁሉ በፊት በኩር ነው ሁሉ በእርሱ በእርሱና ለእርሱ ተፈጥሯል እርሱም ከሁሉ ከምን ከሁሉ በፊት ነው ሁለቷን ነገሮች ያዙ ልኝ ከፍጥረትና ከሁሉ ከፍጥረትና ከሁሉ ከሁሉ ምን ከሁሉ በፊት ስለዚህ ከፍጥረት ሁሉ በፊት በኩር ነው ማለት ከሁሉ በፊት ነበር ማለት ነው ከሁሉ በፊት ነበር ማለት ነው እንጂ ከፍጥረቱ አንዱ ነው ማለት በጭራሽ አይደለም። ቃሉ የፍጥረት ሁሉ በኩር ነው ቢል ኑሮ ተመልከቱ የፍጥረት ሁሉ በኩር ነው ቢባል ኑሮ ኢየሱስ ከተፈጠሩት ውስጥ እንዳንዱ ነው ማለት ነው። እንዳንዱ ነው የመጀመሪያው ፍጥረት ነው ማለት ነው። የፍጥረት ሁሉ በኩር ነው ቢል በቃ ኢየሱስ ከፍጥረት ሁሉ ተመሳሳይ ነው፣ አንድ ነው፣ ግን የመጀመሪያው ነው የሚል ሐሳብ ይሰጣል የይሖዋ ምሥክሮቹ እንደሚናገሩት። ቃሉ ግን ምንድን ነው የሚለው? ከፍጥረት ሁሉ በፊት በኩር ነው። አያችሁ? ከፍጥረት ሁሉ በፊት በኩር ነው። ለዛ ነው ቁጥር 17 ላይ እርሱም ከሁሉ በፊት ነው። አያችሁ? እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥመዋል። ስለዚህ ሁሉን ነገር የፈጠረው ማን ነው? እርሱ ነው። እርሱ ፈጣሪ ሆኖ እርሱ ፍጥረት ሊሆን አይችልም። በፍጥረትና በፈጣሪ መካከል ልዩነት አለ። እርሱ ፍጥረት ከሆነ ፈጣሪ ሊሆን አይችልም፣ በጭራሽ ሊሆን አይችልም። የዮሐንስ ወንጌል ምዕራፍ አንድ ላይ እንደምናውቀው እንደዚህ የሚል ቃል እናገኛለን። ዮሐንስ ወንጌል አንድ አንድ ላይ በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ሁሉ በእርሱ ሆነ፣ ከሆኖም አንዳች እንኳን ያለ እርሱ አልሆነም። በእርሱ ሕይወት ነበረች ሕይወትም የሰው ብርሃን ነበረች ይለናል። አያችሁ፣ ስለዚህ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ስለዚህ ሁሉን ነገር ያስገኘ፣ ሁሉን ነገር የፈጠረ፣ ከሁሉ በፊት ደግሞ የነበረ ማን ነው? እርሱ ነው፣ ጌታችን ኢየሱስ ክርስቶስ ቃል እርሱ ነው፣ ከሁሉ በፊት የነበረው ማለት ነው። ስለዚህ ቆላስይስ መልእክት ምዕራፍ አንድ ላይ እነሱ እንደሚሉት ወይም አንዳንድ ሙስሊሞች እንደሚጠቅሱት ኢየሱስ አንዱ ፍጥረት ነው ለማለት የሚጠቀስ ጥቅስ ሳይሆን ይልቁኑም ኢየሱስ ክርስቶስ ፍጥረት ሁሉ በፊት የነበረ መሆኑን የሚያሳይ ነው። ለምን ከተባለ እርሱ ከድንግል ማርያም ስጋን ይዞ ቢመጣም ሰው ቢሆንም እርሱ ግን አስቀድሞ ነበር፣ ቃል ነበር። ቃል ስጋን ምን አደረገ? የራሱ አደረገ። ስጋን ገንዘቡ አደረገ ማለት ነው። አሁን ኢየሱስ ሁለት ባህሪ እንዳለው እናውቃለን፣ አምላካዊ ባህሪ እና ሰዋዊ ባህሪ። ግን ስንት ፐርሰንት ነው? አንድ ፐርሰንት ነው። ስለዚህ የአንድ ፐርሰንት የምንለው እርሱ ዓለማትን ያስገኘ ዓለማትን የፈጠረ ከፍጥረት ሁሉ በፊት የነበረ ነው። ፍጥረትን ሁሉ ያስ

የቀረ ሁሉ በእርሱ ሆነለት ተብሎ የተነገረለት ነው እንጂ ኢየሱስ እንደኛ እንደ ፍጥረቱ አንዱ አይደለም አንዱ አይደለም ቃሉን በደንብ ማየት ያስፈልጋል እርሱ ከሁሉ በፊት ነው ሁሉም በእርሱ ተጋጥሟል በማ በኢየሱስ እርሱ መቼ ነው የነበረው ከሁሉ በፊት የነበረ ነው ከሁሉ በፊት ነው ሁሉን ነገር ያስገኘው እሱ ነው ስለዚህ አሁን የምናየው ይህ ኮስሞስ አለም ጠቅላላ ፍጥረት ከመፈጠሩ በፊት ማን ነበር እርሱ ነበር በመጀመሪያው ቃል ነበር እንደሚል የሚለው ማለት ነው ይሄ አይምሯችን እንግዲህ በጣም ውስን ነው አይደል አይምሯችን በጣም ውስን ነው በጣም በጣም ውስን ነው አይምሯችን እስቲ ወደ ኋላ ሂደን ለማሰብ ብንሞክርና ለመጀመሪያ ጊዜ የነበረ ነገር ምንድን ነው በዚህ ዓለም ላይ ብለን ለማሰብ እንኳን ብንሞክር ምን ሄደው ወደ እርሱ ነው ነው እርሱን የቀደመ የለም በመጀመሪያው ምን ነበር ቃል ነበር ቃል ነበር። ስለዚህ ቃል አለማትን ምን ብሏል እንደፈጠረ የእግዚአብሔር ቃል ይነግረናል ማለት ነው። የእግዚአብሔር ቃል ይነግረናል። እንግሊዘኛው ለሂደን ስናይ እንግሊዘኛው የበለጠ ቃሉን ያብራራልናል። እንደዚህ ይላል፣ Who is the image of first of every ይላል። the first born የሚል ቃል ነው ምን እንግሊዘኛው the first የሚል ቃል ይጠቀማል እንጂ the first creation አይሎ the first የሚል ቃል ይጠቀማል። ፕሮቶቶኮስ የሚል ጠቀም እናያለን ማለት ነው። ዘ ፈርስት ቦርን እንጂ እሱ ፍጥረት ነው ለማለት የሚጠቀስ ጥቅስ አይደለም። ፕሮቶቶኮስ የሚለውን ቃል ምንድን ነው ሀሳቡ ስንል ፈርስት ቦርን የሚል ቃል ይሰጣል፣ ወይም ፈርስት ቢጎትን የሚል ሀሳብ ይሰጣል። ከዛ ውጭ እሱ ፍጥረት ነው ለማለት የሚያስኬት ቃል አለመሆኑን መገንዘብ ያስፈልጋል። ስለዚህ እሱ ከሁሉ በፊት የነበረ ነው፣ ሁሉን ነገር ያስገኘ ነው። በኩር ሲባል የግዴታ ለሆነ ነገር የመጀመሪያ ለማለት ብቻ የሚውል ቃል አይደለም። በኩር የሚ የሚለው ማዕረግንም ሊያሳይ ይችላል፣ ስልጣንን ሊያሳይ ይችላል፣ አውቶሪቲን ሊያሳይ ይችላል። ለምሳሌ መዝሙረ ዳዊት መዝሙር 89 ቁጥር 27 ላይ ያለውን ቃል ለምብላችሁ። መዝሙር 89 ቁጥር 27 ይሄ ቃል እንግዲህ ለመሲሁ አስቀድሞ የተነገረ ቃል ነው። እንዲህ ይላል፣ እኔም ደግሞ በኩሬ አደርጓለሁ ከምድርም ነገስታት ከፍ ከፍ ይላል በማለት ይናገራል። እኔም ደግሞ በኩሬ አደርጓለሁ ከምድር ነገስታት ከፍ ይላል የሚል ቃል እናገኛለን። በእንግሊዝኛው ብናነበው የበለጠ ግልጽ ያረግልናል። እንደዚህ ይላል፣ አይ ዊል ሜክ ሂም ማይ ፈርስት ቦርን ሃየር ዳን ዘ ኪንግስ ኦፍ ዘ እርዝ። አያቸው አይደል፣ አይ ዊል ሜክ ሂም ማይ ፈርስት ቦርን ሃየር ዛን ዘ ኪንግስ ኦፍ ዘ እርዝ። ሃየር ዛን፣ ስለዚህ ስልጣንን ያሳያል፣ የበላይ መሆኑን ያሳያል፣ ባለ ስልጣን መሆኑን ያሳያል ማለት ነው እንጂ ጌታችን ኢየሱስ ክርስቶስ ከፍጥረቱ አንዱ ሳይሆን ከፍጥረቱ በፊት የነበረ ፍጥረትን ሁሉ ያስገኘ ነው። ፈርስት ቦርን ነው እሱ። ለምሳሌ አንድ የመጽሐፍ ቅዱስ ልጨምርላችሁ። በዚህ ጉዳይ ላይ ዕብራውያን ምዕራፍ አንድ ቁጥር አንድ ጀምሮ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ፣ ሁሉን ወራሽ ባደረገው ደግሞ አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። አያችሁ፣ ወራሽ ባደረገው ደግሞ አለማትን በፈጠረበት በማ በልጁ አብ አለማትን የፈጠረው በማን ነው? በልጁ በኩል እንጂ ልጁን ፈጥሮ ልጁ እኛን ፈጠረን የሚል ሀሳብ መጨራሽ የለውም። አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእ ተናገረን በማለት ይናገራል። ስለዚህ ዓለማትን የፈጠረ ማን ነው? እርሱ እንጂ እርሱ ከፍጥረት መካከል እንዳንዱ የሚቆጠር አይደለም። የቀደሙ አባቶችስ በዚህ ጉዳይ ላይ የተናገሩት ነገር አለ ወይ ካላችሁኝ፣ በጣም ብዙ ነገር ተናግሯል። እነ አምብሮስን እነ አትናቴስን ማየትን እንችላለን። ለምሳሌ አንድ አባት ልጥቀስላችሁ። ለምሳሌ ሲቪሪየን በአራት 25 የነበረ አባት ነው ሲቪሪን ኦፍ ጋምባላ እንደዚህ ብሎ ያብራሯል፣ ይሄን ቃል ፖል ዊሽስ ቱ ሴይ ኤንድ ሾው ዳት ክራይስት ኢስ ቢፎር ኦል ጳውሎስ እዚህ ጋር ሊያሳየን የፈለገው ነገር ምንድን ነው? ክርስቶስ ከሁሉ በፊት መሆኑን ለማሳየት ነው ይላል። ፎር ኢፍ ሂዝ ኖት ቢፎር ኦል ሃው ኩድ ኦል ቲንግስ ቢ ክሬድት ኢንሂም። አያችሁ እሱ ከሁሉ በፊት ካልሆነ እንዴት ሁሉንም ነገር ሊፈጥር ይችላል? ሁሉን ነገር ኮ ሊፈጥር የቻለው ከሁሉ በፊት ስለሆነ ነው የሚል ሀሳብን ያነሳል። በጣም ትክክለኛ ሀሳብ ነው አደል? የሆነ ነገርን ለመፍጠር መጀመሪያ መሆንን ይጠይቃል። የሆነ ነገር ለማስገኘት ካለመኖር ወደ መኖር ለማምጣት ምን መሆንን ይጠይቃል አምላክ መሆኑን ይጠይቃል አምላክ ካልሆነ አንድ አካል ያልነበረን ነገር ወዳለ ነገር ሊያመጣው አይችልም አሁን ምድራችን ላይ ያሉ ሰዎች ለምሳሌ ይህን ላፕቶፕ ብናይ ይህን ማይክ ብናይ ጠረጴዛ ብናይ ላይቶችን ብናይ እኔ የምቀረጽበትን ካሜራ ብናይ ሰዎች ካለ ነገር ነው ይህን ነገር ያስገኙት ሜድ ነው እንጂ ያደረጉት ክሬየት አላደረጉ አላደረጉ ለምሳሌ ቃሌ ብናይ ሜድ ኢን ዩ ኤስ ኤ ሜድ ኢን ቻይና ነው የሚለው ተደረገ ካለ ነገር ነው ሰው ልጅ የሚያደርገው ይህን ለመስራት ከሆነ ነገር ነው የተነሱት እንጂ ማንም ሰው የትኛውን ፍጥረት ከሌለ ነገር የሆነ ነገር ማምጣት አይችልም። ከሌለ ነገር የሆነ ነገር ማምጣት የሚችለው ፈጣሪ ብቻ ነው። ያኮ ነው በእኛና በእግዚአብሔር መካከል ያለው ትልቁ ልዩነት አንዱ እኛ መፍጠር አንችልም፣ እሱ መፍጠር ይችላል። እሱ ፈጣሪ ነው፣ እኛ ፍጥረት ነን። ስለዚህ ፈጣሪና ፍጥረት አንድ ሊሆን አይችልም፣ ወይም ፈጣሪና ፍጥረት እንደ አንድ ልናነሳው አንችልም። በሁለታችን መካከል ምን አለ? ሰፊ ልዩነት አለ። ስለዚህ ጌታችን ኢየሱስ ክርስቶስ አለማትን የፈጠረ ነው ስንል እርሱ ፍጥረት ነው ማለት አይቻልም። እርሱ ምንድን ነው? ዓለማትን ያስገኘ ፈጣሪ ነው። ፍጥረታት ሁሉ የተገኙት ከማን ነው? ከእርሱ ነው። ካለመኖር ወደ መኖር ያመጣው እርሱ ስለሆነ ስለዚህ ሲቪሪያንም በአራት 25 የነበረ አባት በዚህ ጉዳይ ላይ በጣም ትክክለኛ የሆነን ሀሳብ ያስቀምጣል። ፖል ዊሽስ ቶ ሾ ዳት ክራይስት ኢዝ ቢፎር ኦል፣ ክርስቶስ ከሁሉ በፊት እንደነበር ለማሳየት ነው የሚል ሀሳብን ያስቀምጣል። ስለዚህ ሀሳቤ ስጠቀልል ቆላስይስ ምዕራፍ 1 ቁጥር 15 ላይ ከፍጥረት ሁሉ በፊት በኩር ነው የሚለው ቃል ምን ማለት ነው ከተባለ እርሱ ከሁሉ በፊት ነበር ማለት ነው። ከፍጥረታት ሁሉ በፊት ነበር፣ ሁሉን ያስገኘ እርሱ ነው የሚል ሐሳብን ይሰጣል። በኩርም ስንል ቅድም እንዳሳያችሁ መዝሙረ ዳዊት ላይ እጄ እንዳሳየኋችሁ ስልጣንን አውቶሪቲንም ሊያሳይ የሚችል ቃል ነው። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥሯልና በማ በእርሱ በኢየሱስ ተፈጥሯልና ከፍጥረት ሁሉ በፊት በኩል ነው በእርሱ ስለተፈጠረ ኦፍኮርስ ከሁሉ በፊት እርሱ ነበር ማለት ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው። ሁሉም በእርሱ ተጋጥሟል። ስለዚህ ጌታችን ኢየሱስ ክርስቶስ ከሁሉ በፊት የነበረ፣ ሁሉን ያስገኘ፣ እኛንም የፈጠረ እውነተኛው አምላክ ነው።